ማን ነካችሁ ንጫጫችሁት? ምን አስባችሁ ነው እንዴ? እንደ የታደለች ሲንግል ማመማ የምታገባበት ጊዜ አለ፣ በስርዓት የምትኖርበት ጊዜ አለ። አንድ ሁሉንም የምትነክስ የደረቀች ሴት ስለመጣች ተሰባስባችሁ ሴት ልጅ እንዲያትባልም ተዘግዘቁ። ውጭ ገንዶ ባ ለምን ተሰብስባችሁ አትቃጠሉ? አለ በዛ እኮ ዮኒ ማኛ በነጠጠ ማንም እየመጣ ቅርሻቱን ያቀርሻል። ቅርሻት በቅርሻት አድርጋችሁት አደርጋቸሁት አይደብርም እንዴ? ቅርሻት በቅርሻት ጴንጤ ማሳቀቂያ ሆነ እንዴ? ቅርሻት በቅርሻት እንዴት እንቀጠቀጡ ነበር እኮ እኔ ገና ቲክታክ ስገባ ንመበንጠጥ ማለት እኮ ምን ምን መሆን መሰለ፣ የአትተንፍስ የፈለገ ነገር ሲባል ሲጨፍጨፉ የሚባል ያ ዘመን አክትሟል። አክትሟል ያ ዘመን ጌታ ነው የምላቸው፣ አክትሟል። በመጣበት ትስተናገዳል። ጉቺነት አረ በዜል አርግልኝ፣ በዜል አርግልኝ። እናቱ ይሄ በጊፍት አይሆንም። ጉቺነት በዜል ነው የምፈልገው። ከዚህ በኋላ ግማሹን ቲክታክ እየወሰደው ስለሆነ በዜል አርግልኝ። አራት አንበሳ ማምዬ እየሰጠሽኛል በዜል ይቀርልኝ። ማምነት በዜል ነው የምፈልገው በዜል ከዚህ በኋላ በዚህ በኩል ጊፍት አልፈልግም። የምትወዱኝ የምታከብሩኝ ዘልሉኝ ዘልሉኝ። ግን አንቺ የደረግሽ ቴምር የምትባይ የደረግሽ ሌባ ፓርኪንግ ሰርተሽ የዘረፍሽው ገንዘብ ነው እንጂ ሰርቼ እንዳትዪ፣ ፓርኪንግ ዝርፍ ያደረግሽው ብር ነው። ምክንያቱም በሰባት ዓመት። ኦልሞስት ሁለት መቶ ሺህ ዳላር ዘርፋለች አሜሪካን ሀገር ፓርኪንግ ነበር የምትሰራው። ምክንያቱም እውቀት የለሽም አልተማርሽም፣ ማሀይም ነሽ። በተአምር ኢምፓስብል። አሜሪካን ሀገር 200,000 አትችይም ማስቀመጥ ገንዘብ በሰባት ዓመት ውስጥ ኢምፓስብል። ምክንያቱም የተማርሽ ሰው አይደለሽም። እውቀት ኖሮ ዶክተር ሆነሽ ነርስ ሆነሽ ምናምን ቢሆን አጋያችሁ፣ አጋያችሁ ነው የምልሽ ምን ሌባ ስሎ ሌባ ነሽ? ኢትዮጵያ ባልሽን አቃጥለሽ አይደል የገደልሽው? ኤቭሪባዲ ነውስ አይደል እንደ አማራን ስታስገድ ያልነበር እንደ ፌዴራሉ ነሽ። ኤቭሪባዲ ነውስ እንደ መች ገር የተጣበቅሽ ለምን እኔስ? እሺ እንትናማ አሁን ገንዘብ ተቀብሏል ተባለ። እኔስ ተቀብዬ ነው እኔ ተቀብዬ ነው ማሙሻ በዜላ አድርገው ብሎኝ አዴደ በጊፍት ግማሽ ስለሚበላው ቲክታክ ከሚበላው ሌላ እና አስታርቂያቸው ጌታ ምስክሬ ይኸው ምስክር አለ እዚህ በሙሉ ሰው አለ እኔ ቤቴ አውስትራሊያ ና ማሙሻ የታረቁት እኔ ፔጅ ነው ስደብልኝ ብሎ ሰጥቶኛል ብላ ታስወራለች። ቴምር እንደ ደረክሽ ነው። ሌሎቹማ ታድለው ልጆቻቸውን አይተናል። ውብ ልጆች ፈጥረዋል። እንደ አንቺ አይነት ባለጌ ባለጌ ያብ የምትባይ አንቺ የደረክሽ አሮጊት እንዴት ነሽ? ደህና ነሽ? እዛ በሁሉም እኔ ቤት አላስገባም። ስላልጎች ነው የምታብጅው፣ ስለማከሽ ነው ቋቋ ቋቋ ያልሽ አሮጊት የነጠፍሽ ሴትዮ ገብተሽ፣ እዛ ዮኒ ማኛ ነህ እንደዚህ እንደዚህ እንደዚህ ድርቅርቅ ያልሽ አሮጊት ድርቅርቅርቅ ያልሽ አሮጊት ገቡና ያዋት ያቢ የምትባለው ጌታን ያዋት። ኧረ እንደ እድሜያችሁኑ ትልልቅ ሴቶች አይደላችሁ እንዴ? ከመሆኑ ትልልቅ ሴቶች አይደላችሁ እንዴ? ባለጌ ሴት ጋር ገብታችሁ ጆከር ሲሰድባት ምን አላችሁ? ጆከር አጥቧታል ጆከር፣ ቀይ ቡታንታ አድርጋ የቀዘነችበት ቡታንታ አለ ብሎ በቪዲዮ ሲያሳ የምትኖርበትም ቦታ እዚህ ቦታ ነው የምትኖረው ብሎ ጆከር ሲረጋግጣት፣ አንድ ሴት መጣ አልተናገረችም። ዮኒ ማኛ ጠነጠጠ ይሰድባል፣ ምድረ የአሮጊት ጥርቅ መስዶ ይሰድበኛል። ጆከር እንደፈለገ ሲረግጣ ሲያስለቅሳት፣ አንድ ሴት ወጣ ሴት እንዲያትባልም አላለችም። አንድ ሴት ወጣ። እስቲ በይ የጆከርን መልሷት፣ መልሷት የጆከርን መልሷት፣ መልሱ እስቲ ጆከር የተሳደበውን እሷን የረገጣትን ያስለቀሳትን። አንድ ሴት መጣ፣ አንድ ሴት መጣ። ኧረ ሴት ናት እኮ እንዲህ አትባልም አላሉ። በነጠጠና የሆነ ዋኛ የማንም የደረቀች አሮጊት እየመጣች ዮኒ ማኛ አንተ እኮ እንደዚህ ነህ፣ አንዳለች ደግሞ ስማቸውን አልጠራም፣ አሮጊቶቹን አልጠራም። ኒውዮርክ ከየት ጋር የምትኖራለች? መጀመሪያ ካይት ከተማ ውጪ ከየት ጋ ነው ምትኖሪው? ሌሊቱን ሙሉ መኪና ውስጥ የምታድራለች ኒውዮርክ ውስጥ፣ ጌታን፣ ሌሊቱን ሙሉ ከዚያ እንቁርቲ ናት። ተመሳሳይ እንቁርቲ፣ ተመሳሳይ እንቁርቲ ማለት ናት። ጌታ ምስክሬ ነው የምለው እንዴት የሰውን ቪዲዮ ትቀነጭብና ስትሰድብ ትውላለች? እና ልሳደብም ጨዋኔ። ቪዲዮ እየቀነጨበች የሰዎችን በሙሉ ስትሳደብ ትውላለች። አይጣም፣ መጀመሪያ ቤትሽን ያለውን አይጣ ውጭ። ለዚህ ነው መኪና ውስጥ የምትቀመጭው። ቤትሽ አይጥ በአይጥ ነው። ማሜን አላስቆም አላስቀምጥ ያለች ልጅ ነበረች። ማሜ ግን ጸሎትሽ ይሰራል። ጌታ የማሜ ጸሎት እኔ ጋር እያመጣ ይፈጠፍጣቸዋል። የማሜ ጸሎት ያመጣቸዋል፣ ይፈጠፍጣል። ይህ አራት አንበሳ እውነት ነው። ይህ የማሜ አራት አንበሳ እያገሳ ነው። በዜል ብዬሻለሁ። ነገር እንዳፈልግኝ እዚህ አንበሳ ምናምን እንዳሰጭ ማሜ ባዜል ምክንያቱ እኔ የሚደርሰኝ መቶ 20 መቶ ብር ነው። መቶ 30 ዶላር ግን በእንትን ሲሆን 450 ይሆናል። አንድ አንበሳ 450 ይሆናል። ስለዚህ አሪፍ ነው። እንደሱ ነው። ዘልዚ አሁንም እናገራለሁ። ያልተነካችሁ ሴቶች የምትደረቡ ሴቶች ገስዋት ከዚህ በኋላ ጴንጤ ይፈራል እያላችሁ ጴንጤን በማሸማቀቅ ጴንጤ አይናገርም ለምትሉ አለው አለው አለው። ኑሮኑ ማስመረሽ ምድረ ቋቋቴ ማሮጊት እየመጣሽ ዮኒ ማኛ ላይ እጸዳዳለሁ። ለምት ጌታ ምስክሬ ነው ምልሽ በቃ ከአይጥ ጋ ነው ማኖርሽ። እኔን ሰድባ ጂጂ ዝሆን ቆራርጬ ምን አርጊያት አለሁ አስቀንሽ ያለው ቤታየው፣ እኔን ተናግራ ቆራርጬ ሰው አድርጊ አምጥቻታለሁ። በሙሉ ከሽናቸዋለሁ። ስጋ ቤት ነው ማድረጋቸው። ፌቨን የምትባል አንድ አለች፣ ከአይጥ ጋር የምትኖር ኒውዮርክ። መኪናዋ ውስጥ ነው የምትውለው የምታድረው። አይጥ እያስቸገራት ጌታ ግቡነ፣ አይጥ እያስቸገራት ኒውዮርክ ላይ ቁጭ ብላ መኪናዋ ውስጥ ታድራለች። ቀን ነው ቤቷ የምትገባው ለሊት አይጡ ይበላታል። አይጥ ባይጥ ቤቷ አይጥ ባይጥ እና ማታ አይቻልም። ስለዚህ መኪና ውስጥ ቲክታክ ላይ ቁጭ ብላ ታድርና ከዛ ቀን ሲሆን አይጦቹ ስለሚደበቁ ወደ ቤቷ ትገባለች። አንቺ አይጣም፣ አንቺ አይጣም ከናይጠሽ አልኩሽ አንቺ የማ የቤት ታዩ ዳይፐርነሽ፣ ዳይፐርነሽ የቤት ታዩ ምንም አይመለከትሽም። ሰዎች በራሳቸው ጉዳይ ሊጣሉ ይችላሉ፣ በራሳቸው ጉዳይ ሊነጋገሩ ይችላሉ። እንትናን ስትላት አል ነበር እንዴ? ማን ነው ስሟን? ይቺ ሄለን ሾው፣ ሄለን ሾውን ሰው ውድሽ ሄለን ሾው አላንቺ ሰው የለም ምናምን ስትል ሄለን ሾው ተገልብጣ አይጥ ባይጥ አረገቻት። ውስ ዳይን አይጥ ባይጥ። ስለዚህ አሁንም እናገራለሁ። ሳይደርሱ እኔ እንትናን አልናገራትም። አሁን ልንገራችሁ፣ አይደለም እሉ እሉ ነው እዩ እሉ ነው የምትባሉ እሉሻን አልናገራትም። ለምን መሰላችሁ? ልጇ ልጄን ይመስላል። ለራሷም ጽፌ ላታለሁ። ጌታ ምስክሬ። አንቺ የተረፍሽው ልጅሽ፣ የአንቺ ልጅ የእኔ አማንዬን ይመስላል። ደግሞ ሌላው ምንድን ነው? ቆንጅዬ ናት። እኔ ቆንጆ ሴት አልናገረው ችግር አለብኝ። አፈር አፈር የመሰሉትን ነው ያው የማስገባላቸው። ቆንጆ ከተናገርኩት አንድ ብቻ ማሜን ነው የተናገርኩት። ከቆንጆ ሴት ማሜን ነው የተናገርኳት። ሌላው አፈር በልቼ ነው አፈር በልጬ ናቸው። አፈር አፈር። ስለዚህ እሉ ቆንጆ ናት። እኔ ለቆንጆ ሴት መልስ አልሰጥም። እሉዬ እየወጣሽ እኔን መርገጥ መብትሽ ነው። ቆንጆ ስለሆንሽ ብቻ ተምረሻል፣ ምሬሻሉ ጌታ ምስክር። ቆንጅዬ ስለሆንሽ ቢያንስ ቆንጆ ሲሰድበኝ አም ግድ አዎ፣ አልሰማ ማቲ። ቆንጆ ከሰደበኝ እኔ ችግር የለብኝ። የደራረቁ ነው ያስቸገሩኝ ሰጋቱራዎች ነው ያስቸገሩኝ እንጂ ቆንጆ ሴት እየወጣችሁ በቀን ሶስቴ መስደብ መብት አላችሁ፣ ፈቅጃለሁ። ስለዚህ እኔ ማምሻ ቤተሰብ ናት። በዜል አርጌ ነገር አትፈልግኛ አንቺ አንቺ ሲነሳብሽ አራት አምስት አንበሳ ነው ምለቅብኝ። ችግር አለብሽ አንቺ፣ ተረጋጊ። ዜል ቁጥሬን ሰጥሻለሁ፣ በዜል ትዘለዝኛለሽ። ቴም የደረቀች ድርቅ ድርቅ የመታት ሰላቢ እና ጴንጤን በማስፈራራት በማሸማቀቅ አይናገርም ብላችሁ ሁሉንም አርገጃ። ሁሉም ጀምሯል። አሁን ጴንጤ ሰልችቶታል። ጌታን ነው ምለው፣ ሰልችቶታል። ጴንጤ ተባለ ፍራውልም ተራጋጭ ሆኗል እንደምታዩት። ሌላውን ጴንጤ ተራጋጭ ሆኗል። አንሰማም። ከዚህ በኋላ ማን ይረግጣል? አብዳል እንዴ? ያ ቴምር የምትባል ነቀዝ በዚህ ላይ ሙስሊም ነሽ እኮ። አለባበስሽ እኳን እንደ እስላም አይደለም እኮ። የእኔ እኮ ማን ነው ያልሽው? ማን ነው ስሙ? ዘመነ ካሴ። ለእኔ ነቢዩ መሀመድ ነው ብለሻል እኮ። እብድ ነሽ እኳ እንጂ ጤነኛ አይደለሽ። እብድ ሌባ ፓርኪንግ ስዘርፍ የኖርሽ ሴትየው ምናልሽ በጣም ለፍቻ ያመጣው ብር፣ አንቺ ሌባ። አሜሪካን ሀገር የምትኖሩ ታውቃላችሁ፣ ሁለት መቶ ሺህ ዳለር በሬጉላር ስራ አይሰራም። ጌታ ምስክሬ ነው የምላችሁ፣ ሬጉላር ስራ ኢቨን አምስት ሺህ ዳለር ቢከፈላችሁ በሬጉላር ስራ በአመት ያሳዘነኝ እዮዳብ እዮዳብም ተከፋይ ነው ወይ ተባለ። ኧረ እዮዳብ ብታምኑ ታርቀናል። እዮዳብ ከሱ ጋር ከሴት ደፋሪ ጋር ቁጭ ብላችሁ ዮኒ ማኛ ሴትን ተናገረ ትላላችሁ። እሉዬን መቼም አልናገራትም ቃል ገብቻል ወይ አዶናይማ። ልሸው ልሸው አንድ ጭቀጠን ያለ መልስ ነው የመለሰልኝ ዮኒ ማኛን ለምን አቀረብከው? ያ አምብሬዲ ሙስዬ፣ ያ አዶናይ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። ንጉስ ነገስታት፣ የሶሻል ሚዲያ ነገስታት። ፌዴራል ነበረች ሰው ስትገል የነበረች ናት፣ እሷ ይች የደረቀች። እና አዶናይ ምንም አላለም ዮኒ ማኛ ይሳደባል፣ ዘር ይሳደባል፣ ሃይማኖት ይሳደባል። ሁለታችሁም ተዘግዘቁ እያልኩ ነው። ሃይማኖትም ዘርም አንድ ላይ ተዘግዘቁ። አሁንም ነው የምነግራችሁ እኔ ኢትዮጵያዊ ነኝ። ጠንቀቅ ያልኩ ኢትዮጵያ በዘር ማለም ዘርን መውደድ ትችላለ። ኦሮሞ መውደድ ትችላለ። አማራን መውደድ ትችላለ። ትግራይ መውደድ ትችላለ። ምናምን ምናምን። ግን የእኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አይደለ፣ አውሬ ነህ። እና ቴምር ለሶስት ወር አሳይመንት ሰጥቼሻለሁ፣ ከዛሬ ውጪ አልመልስም። ቴምር እንደነገርኩሽ እኔ ቤት ነው ቤት፣ የአውስትራሊያና ማሙሻ የታረቁት የታረቁት። ጌታ ምስክር ገብታችሁ እኔ ቤት ታረቁ እንጂ እኔ ቤት አልተጣሉ፣ እኔ ቤት አልተጣሉ። በነገራችን ላይ ማስታወቂያ ልስራ፣ ዮኒ ማኛ ተከፍሎት ነው የሚሳደበው። ፕሊዝ ላኩሊም ብር፣ የምትፈልጉትን ረግጥላችኋለሁ የምትፈልጉትን አደራ፣ የምትፈልጉትን ኑ ክፈሉኝ፣ ይረገጠላቸዋል በየአይነቱ ስ አሜክ ሲምፕ አው ላምባ ቻፓ ልቀቅ፣ አባቴ በዜል ነው፣ በጊፍት አልፈልግም ነው በዜል ትልቃለ በቅ ይቀጠቀጥላል። ፍላይት የደረሰ ትንሽችን ልሼ ልግባ። ቴምር እኔ ድርቆሽ ድርቅ የመታሽ አንቺ። አሁንም እናገራለሁ ፔንጤ አይናገርም ተብሎ ፍራው ልንተሳዳቢ አደረጉት። ተናገረኩ፣ ፍራው መረረው። ሁሉም እንደዛ ነው። እና ፔንጤ አይናገርም ተብሎ ኤቭሪዴይ የሚረገጠው ነገር ይቆማል ከዚህ በኋላ። እኔ ያለው ንጉሰ ነገስት መኖር እስኪ ራሳችሁ እንድታጠፉ ነው ማድረጋችሁ ጌታን እራሳችሁን ታጠፋላችሁ። እንዳት ሞክሩት። አዶናይ ተዋት፣ ተዋት። አዶናይ አሜ ካናዳም መኪና ሳይነዳ ኢትዮጵያም ሳይነዳ አይሆንም። ካናዳ እንኳን መኪና እንዲህ በባስ ነበር የሚሰቃየው እንደ ኢትዮጵያ ገብቶ እንኳን ይነዳ እንጂ ያሸንፍ። ተው፣ ተው አዶናይ። አልቅሶም እንኳን ያቺን መኪና እንጂ አገር ቤት ይዞ የገባው ሴጋውን ነው። እጁን ነው እኮ በተክሊል ያገባው አዶናይ ማለት፣ እጁን ነው በተክሊል ያገባው ሴጋ ነው የሚያጫውተው። ራሱ ነው የተናገረው ነው አይደለው? እጁን በተክሊል አግብቶታል። እና እንደዛ አገር ቤት እከኩን ነው ይዞ የገባው እከኩን ሰው ሀገር ቤት ሲገባ ኢቭን ከአረብ ሀገር የሚገቡ ቶቻችን እግዚአብሔር ይባርካቸው፣ ሊሆነች ልብስም ይዘው ይገባሉ። አንዳንድ ቢዝነስም ይዘው ይገባሉ። ምን ይዘው ይገባሉ? ብዙ ነገር ያደርጋሉ። እሱ እከኩን እከኩን ይዞ ገባ። ከዛ ሶስት የደቡብ ልጆች አነሳ። እሱ አላገዛቸውም፣ አስተዋወቃቸው። ሌሎች ሰዎች ረዷቸው። አንድ ብር አልሰጣቸው ከዛ አዶና ዲቻዎችን ያዘ። ድፍን ደቡብ በቃ አዶና አዶና ያለ በዛ ኮ ነው። እና ጴንጤ፣ ከዚህ በኋላ ዝም የሚል የለም። አደራ ላስላሱን ከጀመራችሁ ፕሮፌሽናል ላስላሶች ስላለን እንዳትሞክረው። ቴምር መናገር ሴቶችን መናገር አይደለም። ግቡናዩ ቪዲዮን ለሶስት አመት ሰድባኛለች። እፍራውል ጉዳይ እንቁርትዬ ደግሞ ያልሽው ነገር አለ። ዛሬ ትንሽ ሄደ። አንቺ ጎማ ነካሽ እኮ ነሽ፣ ጌታ ጎማ ነካሽ፣ እቤትሽ ጎማ በጎማ የቀዘንሽበት ቡታንታሽን ጆከር ለጥፎልሽ የለ እንዴ? ናቱ ራስሽን በጎማ ጫውተሽ ቀይ ቡታንታሽን መሬት ላያርገሽ፣ ጆከር አንቺ አጥንታ ጆከር ለጥፎ የለ፣ ለጥፎ የለ እንዴ? ጆከር ቀይ አይቡ ታንታሽን አየነው እኮ ጎማ የነከሽበትን በጎማ ጥዝ እያርግ እራስሽን ደፍተሽ፣ ከዛ ያው ዕድሜ ለጆከር እግዚአብሔር ይስጥ። አንቺ ጢን ዚዛ ጥዝ እያርግ እራስሽን ምን አረገሽ? ጆከር አገኘሽ ስትዝረከረኪ ያው አስለቀሰሽ። ቀኑ ሙሉ ጴንጤ አይናገርም ተብሎ ጴንጤ አይናገርም ተብለው ማንም እየተጨማለቀ ስለሆነ በስሱ እንመጣና እንደዚህ አንጫጭቼ ከዛ ፎ ይላል። እውነት ነው ምላቸው እና አሁንም ደግሞ አለ፣ አንቺ ነጥዬ ደረቅማ ቶልጂ ደግሞ አለሁ እማቶ ልጅ ደረቅ ሴት ወንድ የሚባል የማይፈልግሽ የተንቋቋሽ ደረቅ አሮጊት ማንም አይፈልግሽም። ሌላ ሴት አልተናገርኩም፣ አንቺን ነው። ደግሞ አለሁ ልጅ አለ አለኝ ጆከር ሲላት ጸድቅ ነው፣ ዮኒ ማኛ ሲላ አጥያት ነው። የደራረቅሽ አሮጊት ማንም አይፈልግሽ። አበሻውን እንዳይነካሽ። ቆንጆ ነሽ፣ አመል የለሽ። ቆንጆ ነሽ፣ አልዋሽ። ቆንጆ የለሽ፣ አበሻ አስቀያሚ ሴት የለም በመልክ አመላችሁ አስቸጋሪ ነው እንጂ አመላችሁ ችግር አለው። እኔ የምልህ ልጅ ብትወልድ ምን ችግር አለ? ትወልድ ልጅ። ምን ኃጢአት ነው እንደ አለመውለድ ኃጢአት ሆና። አለመውለድ ምን ችግር አለ? እኔ እራሱ ባልወልድ ምን ችግር አለ? ምን አስደነግጣችሁ። ስለዚህ አንቺን ግን አጥንትሽን ነው ሰበረው እኔን ነክቶ እኔን ነክቶ ማለት ነው። በተለይ ሴት ሆነች እኔን ነክተች፣ በቃ ኡኡ ነው ማስለች። ፔንጤ መሆን ማለት ማንም እየተነሳ የሚያቀረሽብኝ አይደለሁም። ያንን ነው የምላችሁ። ለማንኛውም አንቺ ደረቅ አሮጊት ቪዲዮ ደረሰሽ፣ እስቲ አውጪ፣ አውጪ፣ በደስታ አውጪ። እኔ አዝናችሁልኝ ነው እስከዛሬ አላወጣችሁት። ለዮኒ ማኛ እስቲ ነገሩኝ። ለእኔ ታዝኖ ቪዲዮ አልተለቀቀም። አንቺ ዘንባ ቴምር አይደለውም። አንቺ ሽንት፣ አንቺ ልዝቺ የዮኒ ማኛ ላይ አንቺ ሌባ ፓርኪንግ ስዘርፍ የነበረውን ብር አይደል እንደ አሁን ሀብታም ነኝ እያለ ስትበጠረቅ የነበረው እና እንደ አንቺ አይነት ይኸው ጌታ ምስክሬ ነው። እዚህ መፎከሩ አያስፈልግም፣ ግን እስቲ ላድንቀሽ። ለማንኛውም አሁንም የደረቅሽ አሮጊት ማቶልጂ፣ የሚያገባሽ የሌለ ጥራጊ ባለጌ ሴት ነሽ። ገብቶሻል። በነገራችን ላይ አንቺም ዜል ማድረግ ትችያለሽ። በዚህ አጋጣሚ ከእንግዲህ በኋላ አትስደበኝ ብለሽ አንድ አምስት ሺህ ዳለር እንደ ማሙሻ ልቀቅብኝ። አንድ አምስት ሺህ ጥሩ ነዋ። ለስ አለበለዚያ እኔ እከታተፍሻለሁ። አንድ አምስት ሺህ ያስፈልገኛል፣ ቀልድ የለም። መልካም ጊዜ ይመቻቸው።